ይሄ የአምስት ሚሊዮን የኮደርስ ፕሮግራም የሀገራችን መንግስት ከሌላ ሀገር ጋር በመነጋገር እድሉን ወደ ኢትዮጵያ አምጥቷል። ከመጣ በኋላ አስፈላጊው ስልጠና ተከናውኖበታል። ፎካል ፐርሰን መድበናል፣ የሚከታተል አካል። ይሄን ከመደብን በኋላ በቀጥታ በተሰጠን መስፈርት መሰረት ወደ ምልመላ ነው የገባ ነው። በዚህ ምልመላ ውስጥ በዋናነት ያሳተፍ ናቸው አጠቃላይ የሀይ ስኩል ተማሪዎች፣ ልዩ ልዩ የህብረተሰብ ክፍሎች። አሁን ደግሞ ከቅርብ ጊዜ ወደዚህ የሲቪል ሰርቪስ ሰራተኞችንም እየተሳተፉ ነው ያሉት። ይሄ እንግዲህ ትልቅ እድል ነው። ያው ፕሮግራሙ በጣም ትልቅ ፕሮግራም ነው። አምስት ሚሊየን ሰው በዚህ ሰዓት በቴክኖሎጂ አሰልጥነህ በቴክኖሎጂ ማሰማራት ማለት እንግዲህ በዓለም አቀፍ ደረጃ አሁን የምንወዳደርባቸው ሶስት ዋና ዋና ጉዳዮች አሉ። አንዱ በምናደርገው የኢኮኖሚ ግንባታ ነው የምንወዳደረው። ሁለተኛ አገርን፣ ሕዝብን ዳር ድንበርን ለማስጠበቅ በምናደራቸው በምናደረጃቸው የሚደራጅ አጠቃላይ ጸጥታ ኃይል አለ። በሱ ወይም መከላከያ መውሰድ ይቻላል። በሱ ነው ውድድራችን የሚሆነው። ሶስተኛው ቴክኖሎጂ ነው። ቴክኖሎጂ ደግሞ ሁሉንም ይመራል። አጠቃላይ ስራዎች ለመምራት የትምህርት ስራ፣ የጤና ስራ፣ ልዩ ልዩ የገቢ ስራዎች፣ የንግድ ስራዎች፣ የኢንቨስትመንት ስራዎች እና አጠቃላይ በሀገሪቱ የምናከናውናቸው የልማትና የሰላም ስራዎች የሚመሩት በቴክኖሎጂ ስለሆነ ይሄን ግዙፍ ኃይል ማሰልጠን የራሱ ጥቅም አለው። የመጀመሪያው ጥቅም እያንዳንዱ ሰልጣኝ የዚህ ቴክኖሎጂ ባለቤት ይሆናል። ለራሱን በግል ቢፈልግ አገር ውስጥም ሰርቶ ለመጠቀም እድሉንም ካገኘ ወደ ውጭ ሀገር ለመሄድና ለመጠቀም ከፈለገ ከቴክኖሎጂ ጋር በቂ ትውውቅ ይኖረዋል። ስለዚህ ለስራ እድል ለማግኘት እጅግ በጣም ይጠቅማል ነው። ሁለተኛ በሀገር ውስጥ የዚህን ያህል ግዙፍ ቁጥር ያለው ሰው ካሰለጠንን በተለያየ ጊዜ የምንሰራቸው የልማት የሰላም፣ የመልካም አስተዳደር ስራዎች አሉና እነዚህን ቴክኖሎጂዎች ተጠቅመን በጋራ መዝመት በጋራ መልስ እንዲያገኙ ማድረግ በጋራ ኮምፒታንት መሆን ያረጋልና ዓለም ውድድር ውስጥ ባለበት ወቅት እኛ ደግሞ ይህን ባንሰለጥን ኖሮ ከውድድር ውጭ ነበር ምንሆነው። ይሄ እድል እጅግ በጣም ትልቅ ከፍተኛ እድል ነው እና አሁን በቂ ተወዳዳሪ ሀይል እንፈጥራለን። ስራው ተጀምሯል። የሚቀር አንዳንድ ጉዳዮች አሉ። በቀጣይ እያሟላን የሰራተኞችን፣ ተማሪዎችን ከቴክኒክና ሙያ የተመረቁትን ከዩኒቨርሲቲ የተመረቁ ተማሪዎች እንዲሁም ሌሎች ማህበረሰብ ክፍሎች አርሶ አደርም ሆኖ ትንሽ የማንበብ መጻፍና ከኮምፒውተር ጋር መለማመድ እውቀት ካለው ከተማ አካባቢ ያሉትንም አርሶ አደሮች ሁሉንም ያጠቃልላል። ይሄኛው የህብረተሰብ ክፍል አንልም። ሁሉም መጻፍ ማንበብ የሚችል ኮምፒውተር ጋር ትውውቅ ያለው ለነገ የተለያየ ስራ ሊያገለግል የሚችል የሰው ሀይል በሙሉ በዚህ ስልጠና ውስጥ እንዲያልፍ እያደረግን ያለ ነው። ስራው ተጠናክሮ መቀጠል እንዳለበት የማዕከላዊ ኢትዮጵያ ክልል መንግስትም እጅግ በጣም ያምናል። አንዳንድ የጎደሉ ጉዳዮች አሉ። እነዚህን ጉዳዮች በተከታታይ ኢቫሉዌት በማድረግ ለማሟላት እንሞክራለን። ስልጠናው ግን የሚፈጥረው ነገር በጣም ትልቅ ነገር ነው የሚፈጥረው። አምስት ሚሊየን ኮደርሶችን በአንድ ጊዜ ያሰለጠነ ሀገር የለም። ይሄ ለእኛ ትልቅ እድል ነው። አምስት ሚሊየን ሰዎች ከቴክኖሎጂ ጋር በቂት ጉቡቅ ኖሯቸው እንፈጥራለን ብለን የምናስበውን የዲጂታል ዲጂታል ኢትዮጵያን እንፈጥራለን ብለን ስለምናስብ ለሱ እጅግ በጣም አቅም ይሆናል እና ይሄ የመጣውን እድል በመጠቀም በኩል ሁላችንም በየቀኑ የሚጠበቅብንን ስራ ለመስራት ጥረት እናደርጋለን። ምናልባት ይሄ ፕሮግራም ለሁሉም የሚተላለፍና የሚደርስ ከሆነ ደግሞ በማዕከላዊ ኢትዮጵያ ክልልም በሌሎች አካባቢ የሚገኙ ወጣቶች፣ ሴቶች፣ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች እንዲሁም ሌሎች የህብረተሰብ ክፍሎች በዚህ እድል ተጠቃሚ እንዲሆኑ በዚሁ አጋጣሚ ጥሬ እናስተላልፋለን።